ሰላም ሰላም ወገኖች፣ እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እስቲ የእኚህን የአቡነ እንድርያስን ጉድ እንስማ። መቼም ሁላችሁም ሰምታችኋል፣ በሶሻል ሚዲያ ሰሞኑን ይሸራሸር የነበረው የእሳቸው ጉድ ነው እና በጣም ያሳፍራል። በጥሩ ሁኔታ ተዘጋጅቶ የቀረበ ቪዲዮ አለ፣ እሱን እንስማ እና ከዛ በኋላ መለሳለሁ። ተባረኩ፣ ተከታተሉ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። እኚህ ከበስተጀርባ የምታዩአቸው አዛውንት አባት ብዙዎቻችሁ ታውቋቸዋላችሁ። ለማታውቋቸው ብፁዕ አቡነ እንድርያስ ይባላሉ። የሊቃውንት ጉባኤ የበላይ ጠባቂ ሊቀ ሊቃውንት ናቸው፣ አሁን በአሁኑ ጊዜ ማለት ነው። እኚህ ሰው በ1999 ያደረጉት የጻፉት ደብዳቤ ለእስላሞች የላፏቸው ታቦቶች የሰዎች ሰም ዝርዝር ለማስጠገም እራሳቸውን ለመከላከል። ይሄ ሁሉ ሰሞኑን በዩቱብ እንደገና በቲክታክ ወጥቶ ተነግሯል። እስኪ ወደ ኦዲዮ እንሄዳለን። ለታሪክ እንዲቀመጥ ነው ይሄንን የሰራውት። ለታሪክ ይቀመ ሉቃስ አንድ ላይ እንዳለው ብዙዎች እንዳዘጋጁ እንዳለ እኔም ለታሪክ እንዲቀመጥልኝ ነው እንትን ያልኩት። ድምፅ ጥራት የለውም፣ ለዛ ይቅርታ። መጀመሪያ ላይ የጻፉት ደብዳቤ በእጃቸው ማተምም አለው። እሱ ነው ሲነበብ የምንሰማው። ከዛ በኋላ በስልክ ያደረጉት ንግግር የእሳቸውን ድምፅ ትሰማላችሁ። ምናልባት ከዚህ በፊት ካልሰማችሁ ይሄንን ጉድ ስሙልኝ። ያውም የቀድሞ ጳጳስ የዛሬው በፍትትናትን የሲኖሩ አባል ሙስሊም አቡነ እንድርያስ እስልምና የተቀበሉበትን ታሪክ ለሙስሊሞች ለታቦት መሸኛ ከጻፉት ደብዳቤ እንጀምራለን። ደብዳቤው እንዲህ ይነበባል። ለተከበራችሁ፣ በሰሜን ዙሪያ በጃናሞራ ወረዳ ስር ለምትገኙ ሙስሊሞች ሰላምጀ ጉዳዩ ከአሁን በፊት ስለ ጊዜው ሁኔታና ስለ እኛ ህይወት መከላከያ መጠባበቂያ አስመልክቶ ለመያዝ መላከ ሰላም ፍሬው ዝናውን መላኬ ይታወቃል። እናንተም ከአቡነ ጳውሎስ እስከ ሀገር ያለውን ችግር የነገራችሁኝም ተረድቻለሁ። ተጨማሪም አባ ጳውሎስ በአንዳንድ ሰዎች ላይ ምንም ባላደረግነው ነው ጥፋት ለእኛ ህይወት በአረብ ሀገር ማሰፊያ በቅርብ አማካሪዎቻቸው በአንድ ሚሊዮን ብር ድምፁ በማይሰማ መሳሪያ የአየር አጋንንት ለማስነፋት መዘጋጀታቸውንም ሰምቻለሁ። ለብየገደብ እናንተም ለእኔ መከላከያ የሚጠቅም አስራ አምስት ጽላት የኮሶ እርጽ ከከርሜሎ የሚሰራ መቋሚያ በትር እንድታዘጋጅ ባላችሁኝ መሰረት መላከ ሰላም ፍሬው በአስቸኳይ እንድትፈጽሙልኝ በማለት ሁለት ሺህ ብር ስለሰጠኋቸው እናንተም ይዘው የሚመጡትን በአስቸኳይ ልትፈጽሙልኝ፣ የእናት አባቴን ስምም በራሴ ጽሁፍ ልቻለሁ። ስኘን ልቻለሁ። የአባቴን ስም ብራታ ጥሩነ ውዴ ሲሆን የእናቴ ስም ወይዘሮ ብርሃኔ አመራ፣ የጥንት ስኘ ተገኘ የዛሬው አባ እንድርያስ ነው። ግን አደራ ለሌላ ሰው እንዳትሰጡብኝ፣ እንደምታውቁት ክፉ ከእናንተ አልፎ

ብቻ ነበረ ከመልአከ ሰላም ፍሬው ጋር ሰው የሚባለው ወሬ ሰምቼ፣ በጣም እሱ በጣም የሚገርም ነው። ከእንግዲህ

ያገኘወትን ልጅ ሂዶ እንዲነግራቸው ነው ነው። ያዚያ አስራ አራት ቀን ጽላ ሳቦትን ይዛችሁ ስትሄዱ ደበርግ ያገኘትን ልጅ ወደ እስላሞች ልከን፣ ሰው ወደ እነሱ እንኳ ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞን፣ እንግዳሴ ትልቅ ነገር ነው። አሁን እሱም እየታደደ ነው አለ። አሁን ጥሩ ያስይዙትኝ አዲስ አበባ ነው ያሉ አዲስ አበባ ነው ያለው። እንግዲህ ያው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሐሰት ነው ለምን አይሉ? ተጨባጭ ነገር ያስፈልጋለው። ሰዎችን አሰባስብ ገባ የጠርኩ ነው። አዎ ሰዎችን አሰባስበው ለቅዱስ አባታችን ውሸቱን ነው ከእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገትና ቅዱስ አባታችን አሰባስበው ሰው ቢልኩ እኛ እንዳልኩት ያንን ልጅ ልጠን ካዙ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው ይሄ ትልቅ ነው፣ እርዳታ ነው። አዎ ብኛኳ ነው። እና ለአባታችንም እንዲያው ነገር ይ እሽ ከዚህ የበለጠም ችግር የለም። በእውነት ሚያስ ለሌሎች አኳ አደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለርሶ ብቻማ አይደለም።

እንደገና በእውነት እዚች ቤተ ክርስቲያን ውስጥ ነበርኩ። ምክንያቱ አዲስ ነገር ነው ሆነ ነገር ግን በጳጳስ ደረጃ እዚህ ደረጃ ቤተ ክርስቲያን ውስጥ ሰዎች ሚገርመው ደግሞ በጸሎት እንዲያስባቸው ገና ብዙ አለ። ከዚህ ነው እንዴ? ስንዱ መቤት እንዴት ነው የሚያሳዝነው በእውነት። እዩ ራሳቸው ጳጳሱ እኮ አቡነ የአቡነ ገብርኤልን ስብከት ለመቃወም በቃ ራሳቸውን ሊቅና ምሁር አድርገው ማርያም ቤዛዊት ዓለም አትባልም የሚለው ስብከት የአጋጣሚ ስብከት ነው አሉ ሕገ ወጥ ስብከት ነው፣ መስመር የሌለው የማይታወቅ ስብከት ነው ብለው ነው የተናገሩት። እንደገና ደግሞ በጊዜ ለመጠቀም ጊዜን ተመልክተው የተናገሩ የተናገሩት የአጋጣሚ ስብከት ነው። ጊዜን ተንተረሰው ነው በጊዜ ሊጠቀሙ አቡነ ገብርኤል እንዲህ አይነት ስብከት የሰበኩት ጊዜ ስለሰጣቸው ብለው ነው የኮነኑት። ከዛም መልስ እንደገና ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባኪያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ ብለው እሳቸው ምሁር እንደሆኑ አዋቂ እንደሆኑ እና መጽሐፍ ዘርግተው ከመማር እስከ ማስተማር የደረሱ ሌላው ግን በሜዳ የተወለደ ዘመናዊ ሰባኪ ጊዜ ሰጠው አድርገው ነው ይኮንኑ የነበሩ። ለምን የሊቃውንቱ ጉባኤ ሰብሳቢ ናቸው ስለሚባል። አዎ አራት አይና ስለሚባሉ። ይሄ ነው እንግዲህ የአራት አይናዎቹ መጨረሻ። አዎ ይሄ ጉድ እኮ ማለባበስ አይቻልም፣ መደበቅ አይቻልም። ሜዳ ላይ ወጥቶ የተሰጣ ነው የተሰጣ። የኦርቶዶክስ ቤተ ክርስቲያን ጉድ ነው። እጅግ ነው የሚያሳዝነው። ስለዚህ እባካችሁ በሕይወታችሁ አትቀልዱ። ኑ ወደ ጌታ ወደ ጌታ ማዳኑና ሕይወታችሁን አድኑ፣ አትርፉ። በዘላለም እሳት እንዳትቃጠሉ ወደ እግዚአብሔር መንግሥት እጠራችኋለሁ፣ ወደ ኢየሱስ ክርስቶስ ማዳን። ክብር ለእግዚአብሔሩን። ሼር አድርጉ፣ ተባረኩ። ዘመናችሁ ይባረክ። አሜን።